ፓረንት መሆን ይችላል፣ ግን ባበሻ ኮሚኒቲ በጭራሽ የማይቻል ነገር ነው። ወንዶቹ ይጎ አለባቸው ምስት ከፈቱ ልጆቻቸውንም የዛን ቅንቅን የዛኑ ቀን ፈቶ ወደ ቤታቸው የሚሄዱት እውነት ነው። ይሄ ይሄ ሲነገር ደግሞ መታችሁ እዚህ ልጅ ታንድ እያለች ኦፍኮርስ ብዙ ሰዎች እየዳናቸው ናችሁ ነው። ታስ ዋይም ሄር እኔ አሁንም አወራለሁ። ቸርች ውስጥ ያለውን ነገር አወራለሁ። አኪብ አኪብ ዶይንዳል አወራለሁ ብዙ ሰው እየዳነ ነው። የስ እየነገራችሁኝ ነው። በውስጥ እየደወላችሁልኝ ነው። አትሙ ሴቶችን ዳውን አታርጉ። እዚህ እራሳችሁን መርምሩ። ማ ስለሆናችሁ ነው እናንተ ሰው ላይ እጃችሁን የምጠቁሙት? ሁ አር ዩ ጋይስ ዊኖች አዘር እኮ በደንብ ሀሜተኞች እኛ ወተን ስለእናንተ ስላ እግዚአብሔር ብቻ ነው ሰውን ጀጅ ማድረግ የሚችለው። ዩ ዶንት ሀፍ ቱ ጀጅ ኤኒ ባዲ ር ቢካዝ ዩ ጋይስ ናር ፐርፌክት ኖ ኖ ኖ። ር ስ ኢትዮጵያ የምትመላለሱ ሴቶች፣ አንዳንድ ሴቶች እኮ ትዳር አላችሁ፣ ኦፊሻሊ ዮሐቨ ቦይፍሬንድ ላይክ ባኮ ምናምን። ከዛ ማነው እንደዚህ ደግሞ እናንተ ስለ እናንተ የሚያወሩ እናንተ ዝቅ ዝቅ ብላችሁ ልጆቻችሁን እያሳደጋችሁ፣ እነሱ ናቸው ቸርች ሂዶ ቡና ይዞ ይሄ የፈረደበት ማይክል ኮርስ ቦርሳ አለች። መከራ አበሉና ቸርች፣ ፕሊስ የምትደውሉ ሰዎች ፕሊስ፣ ዶን ኮሚ ዶን ኮሚ ነው፣ ዶን ኮሚ ኔ አትደውሉልኝ። አሁን አትደውሉልኝ፣ እነ ካለው ኔ ገና ጠቅጠቅ ጠቅጠቅጠቅ አረጋለሁ። ቢኮዝ አትደውሉ። እግዚአብሔር መከረኛ ቸርች የሚሄዱት ሰውን ለማማት ነው። ቦርሳ ለማሳየት። አይ ስወር ቱ ጋድ ጋይስ፣ እኔ እኔ ቸርች እኮ ድሮ እኔ ቸርች ውስጥ ነው ያደጉት። ልንገራችሁ፣ እኔ ቸርች ጭጭ ነበር ለሶስት ዓመት። ለምን አትሉኝም? ሀሜቱ ሰለችኝ ጋይስ። ቸርች ስሄድ ይጠቋቋሙብኛል። ፈታች እኮ ፈታች፣ ባሏ እኮ እንዲያርጋ፣ ባሏን እኮ ዲቮርስ ላርግ ብላ ስምግልና ሲሄድ እኮ አባረረች እንዲያረገች። ዩ ዶንት ኖው ኤኒቲንግ ዩ ጋይስ ናት ሊቭ ማይ ሃውስ ሄል ነው አታውሩ። እኔ ያ ቀን አልፎ እንደዚህ ማወራውን ላይ አይመስለኝም ነበር ጋይስ። ጠቁሬ የላችሁ ከስቼ የላችሁ። በሰው ወሬ ክውን ያልቁላችሁ እኔታችሁ ከም ዳውን በሬዱ ኢግኖር ደም አይ ድድ ኢግኖር ደም በላይክ ኢንፎርሜሽን መስጠት ግዴታ ነው። አሁንማ ጣልጣል ሳልሳል ምናምን እያደረግን እናወራለን። አንዳንድ ነገሮችን ብዙ የሚማሩበት ሰዎች አሉ። ለዛ ነውን

ወሬ ቅመም ቅመም ምናምን እየጨመርንበት ነው የምናወራው። ቸርች ለምንድን ነው የሚሄዱት ብዙ ሰዎች? እንግዲህ እቺ የፈረደችበት ገስ ማይክል ኮንስ እና ማናት ደግሞ የኢትዮጵያ ቦርሳ የኢትዮጵያ ቦርሳ አንድ ነገርም ኮች፣ ኮች ቸርች ውስጥ ቸርች ውስጥ እነዚህም ቦርሳ የሚይዙ ሰዎች እንደ ሀብታም ነው የሚቆጠሩት። ይመስለኛል ይመስለኛል ሌላ ብራንድ የሚያውቁ ራሱ አይመስለኝም? አንዳንድ ቸርቾች አይመስለኝም። ከዛ እሷን ቦርሳ ለማሳየት ይሄዳሉ። አዳደሰች የፈረደበት አውትሌት ሞላ አለ። ከዛ አውትሌት ሞትል ገዛና ቸርች አልቀርም ትልሻለች። ደውላ ምነው፣ አዲስ ቦርሳ ገዝቻለሁ አለው። ከዛ ሀሜት አለ፣ እንትና ፈታች እኮ ሰምተሻል። ምን አገባችሁ፣ ምን አገባችሁ። ዳርስ ዩር ቢዝነስ። ለተርታቅ እኮ ዳርስ ዩር ቢዝነስ። ከስና ዩር ቢዝነስ እኮ ፈታች የምትረጃት ነገር አለ፣ እርዳታ ያስፈልጋታል፣ ልጆቿ ልታግዣት ነው ስ ሞር ኢምፖርታንት። አዘርዋይዝ ግን ዳሪስ ና ዮር ቢዝነስ። ቸርች ሂደሽ፣ ቸርች የሚታሄዱበትን ምክንያት ማወቅ አለባችሁ። ቸርች የምትሄደው ለመጸለይ፣ ንሳ ለመግባት ከአጣታችሁ፣ ሳምንቱን ሙሉ የሰራችሁት አጣት ካለ፣ ያማችሁ ሰው ካለ፣ ቻርች የሚካሄደው እኛ ድሮ የምናውቀው ለመጸለይ እግዚአብሔር ወይ ቅርበለ፣ ምክንያቱም እሱ የቅርብ አምላክ ስለሆነ እሱ እንደኛ ነገሮችን ስለማይ ቻርች ዶ ነው ጋይስ ምኖርበት ሲሪ ብቻ መስሎ የነበረ ሌሎች ሰዎች ሲነግሩኝ፣ ኤቭሪዌር አሜሪካ ውስጥ ቸርች ተበላሽቷል። ሰዎች ከቸርች ውስጥ ቡል ተደርጎ ነው ቤታቸው ገብቶ ራሳቸውን የሚያጠፉት ጋይስ። ቸርች መሄድ ተሳቆ፣ ክርስቶስን ነው የምላችሁ ተሳቆ፣ እናቶች። በጣም የሚያሳዝን ነገር እኮ ነው። ክርስቶስን ነው የምላችሁ። ፓስተር ያማል ሰው ፓስተር፣ አንደኛው አሜተኛ ፓስተር ምን አይነት ሰው ነው መሰለሽ? ቸርች ስቀሩ እኔ ድሮ ቸርች ፓስተሮች የማውቀው ማለት ነው አንድ የቸርች አባል ቸርች መቅረጽ ሲጀምር ለምንድነ የቀረው ብሎ ይጠይቃል። ፓስተር ዋይ፣ ለምንድነ የቀረው? እንትና እኮ አላየውትም ላስት ዊክ፣ ዲስ ዊክም አልመጣም። ፓስተር ስራው መሰብሰብ ነው ሰሆን አይደለ? ጋይስ፣ መሰብሰብ ነው እግዚአብሔር የሰጣው ስራ። ከእግዚአብሔር ቀጥሎ ፓስተሮች፣ የቸርች ሊደሮች፣ ሊድ የሚያደርጉን ሰዎች። አንድ እናት ቸርች ደጋግማ ስትቀር መጠየቅ ይጠይቃል፣ ምኗ ነው? ከዛ ስልኳ አለ እዛ አባል ከሆነች ይደውልና አዮ ኬ አልመጣሽም፣ አልመጣሽም ላኪ ካናዳ እንደዛ ነው። አልመጣሽም የዚህ ቸርች ፓስተር ጋይስ። አሜተኛው ከቸርች እያማችኝ ነው፣ ስሜን እያጠፋች ነው ብላችሁ ስትነግሩት ማስረጃ ይዛችሁ እሷ ከሌለች እኮ ቸርቹ ጭር ይላል። ብታማም እኮ ስትዘምር ደስ ትላለች፣ ይላችኋል። ዶንዶንባ ዶንኬ አንቺ መጣች ነው፣ አዮም እንደዚህ ነው። ሲ ጋይዝ ሲ ጋይዝ እስ ኤቭሪውሄር። እንግዲህ ቸርች እኛ የምናውቀው ፓስተር ደውሎ ሰው ሲጠፋ የት ነው ለምንድነው ቸርች የማትመጡት? ላስ ዊክ አልመጣችሁም፣ ዚስ ዊክም የለሽም። ፓስተር የሆነው ለዛ ነው ለዛ ነው እዛ ጋ የተቀመጠው ሊድ የሚያደርገው ስ ከዛ። የዚህ ሀገር ቸርች እናንተ ሰው ሲፈልጋችሁ ብቻ ነው እሱ የሚፈልጋችሁ ወይ ደግሞ ታለንት ካላችሁ ዘማሪ፣ ፊት ለፊት ደሞ ቸርቹን የምታዳምቁለት ከሆነ ሀሜተኛ አደለም። ፊት ለፊቱ ሰው ራሱ ብትገሉ የእናንተ ሳይዱ ነው ይቆማል። ሳውስዶኩራ ኢስ ኤቨሪውሄር። ይሄንማ ወራ አትላንታም እንደዛ ነው ሰምቻለው። ዲሲ ሴም ቲንግ ሰላሮ ፒፖል ኮምፕሌኒን ደስ ስ ኤሪር ባለሻሽ፣ ያመ ባለሻሽ ቱደይ አም ግድ እስቴል ራዬ እኔ ለወሬ ነው የመጣሁት፣ ፊቴ ለማሳየት ውበቴ ለማሳየት ነው። እን ስስታፍል ነገር እኮ ከባድ ነገር ነው የምነካካው። ለዛ በጣም ብዙ ሰዎች በነገራችን ላይ ይጠምዱኛሉ። ሲያዩኝ አይመቻቸውም። ምክንያቱም ስለትዳርም ሳወራ ኤግዛክትሊ የሚነካ ነካ ማረጋቸው ሰዎች አሉ። ስለቸርች ሳወራ ጠቅጠቅ ዳስ። እኔ አንዱ ሸት አላወራም ክርስቶስን እውነት እኮ ነው። እግዚአብሔርን ቀረ ይሄ ቸርች ውስጥ በነገራችን ላይ ድሮ ሰውን ተጣልጣችሁ ምናምን ማለት ነው። ኢትዮጵያ እያለሁ ዘማሪ ነበርኩኝ ከቸርች ሳያባረሩኝ በፊት እዚህ መጥቼ ነው ቸርች የተወቁት። ቸርች የሚሄድ ሰው በነገራችን ላይ ጨፋሪ ዘማሪዎቹ፣ እስፔሻለይ አሜሪካን ነገር አንደኛ፣ ጨፋሪ ጠጪ። እኔ የፓስተሩን አላውቅም፣ ከፓስተሩ ውጪ ሁሉም ይጠጣል። አሜሪካን ነገር ደሞ እኔ የምጠላው ምንድን ነው? ጠጣችሁ ብሎ የሚያሙት ደግሞ ሰዎች፣ አንድ ወይን ግላስ ይዛችሁ ስጠጡ። አሁን አንድ ጊዜ ምን ይፈጠራል፣ ወይ የሆነ ዌዲንግ ሻወር ሄድን። እኔ ቸርች አልሄድም ብዙም፣ ዌዲንግ ሻወርም ለመጀመሪያ ጊዜ ነው። የሆነች ልጅ በእሷ ምክንያት እንግዲህ ተፈቅዶልኝ፣ በፍቃድ ነው የምሄደው። ጋይስ ፍቃድ ስል ፍቃድ ጠይቄ ነው የምሄደው። ብታዩ በቃ ልጆች ስላሉኝ ማለት ነው ተፈቅዶልኝ፣ ከስንት ወር አስፈቅቼ ይሄው የእሷ ዌዲንግ ሻወር መቅረጥ አልችልም። አይ ጊዜ አይ ጊዜ ያ ጊዜ ያለፈ። አይ ፋሲካ ጀግኒት እኮ ነሽ፣ አይኔ እናት እንደ ራሴ ማድነቅ አለብኝ። በማል በማል ስንት ነገር ነው የምታነካኩኝ ዛሬ። እነካካለን እንግዲህ ምን አባቱ ግን። እንድቆይ የምትፈልጉበት ታፒክ ካለ ግን እዚህ ታፒክ ላይ ቆየት አርጊ በሉኝ፣ ቆየት አረጋለሁ፣ አረግላቸው። ሰብሌው እንግዲህ ፕሮፋይልሽን ቀይረሽ ኮንፊዝ ቆየት አርጊ እዚህ ላይ ስትሉኝ፣ ቆየት አረጋለሁ። አይ ድራማቱ! ኦ ማይ ጋድ ድራማስ ኤሪወር እስፔሻሊ ቸርች ውስጥ ጋይስ። ከዛም እንደሚያደርጓችሁ ልንገራችሁ ወይ ወይህኑን የሚጠጡት የሚዘፍኑት እነሱ ናቸው፣ የቸርች ልጆች። እኔ ደንግጬ ቪዲዮ ውስጥ ገባኔ። ስናፕቻት ነበርኝ፣ የዛ ፋራ ነበርኩኝ። እሱንም እየፈራው ነው የምቀርጾ፣ እናትዬ እየፈራው ጋይስ፣ ከቤት ውስጥ አልወጣም። እና እነሱ አራዳ የሚባሉ ናቸው። ቸርች ውስጥ ምን እንዳለ ዩቱብ ላይ ያሉ ልጆቹ የቸርች ዩቱብ ላይ እኔ ከቤት እናንተ ፋራዋ ጽህታችሁ በቃ እኔ ብርቄ ነበረ። በእናታችሁ በአሜሪካ ምድር የመጀመሪያ ዌዲንግ ሻወር በማታ የተዘጋጀ ነው፣ ብታዩ ከስድስት ሰዓት በኋላ በቃ ፈታ ያልኩበት ቀን ነው። እውነት ለመናገር አይ ዋዝን ሴይ ቲንክ ዩ ቱ ሀር ለልጅቷ ራሱ አንቺ ፈታ ያልኩኝ ዛሬ ምናምን ቲንክ አልኳት። ከዛ ዘፈን ነበረ ዘፈን ነበረ በዲጂ ግን ሴቶች ብቻ ነን ጋይስ፣ ወንድ ደግሞ አልነበረም። እናንተ እኔ ዘፈኑን አላውቅም። እኔ ቲክታክ ላይ ዘፈን ምናምን ሰራ ነበረ እንደው ጋይስዬ ጋይሴ የጨርጭ ልጅ ነበር ነ እንግዲህ፣ ዱሮ ዱሮ እዚህ ሀገር ሳል መጣ እነሱ አደሉ እንደ ዘፈኑን ዘንፍ ሸምድዶ ያሉት የጨርቹ ልጆች። ከዛስ መጠጡስ እናንተ ምትጠጣላችሁ? ከዛ ምትታሙስ ምትታሙስ በንጋታ እናንተ ናችሁ ውዶች። ከዛ የወይን ቃ ገብተዋል። ስትቀርጽ ፋሲካ ተብሎ ሁሉም ዞር የደወለልኝ በንቃቱ። ስትቀርጪ የወይኑ ቃል አልተነሳም። ቪዲዮን ስናፕቻት ላይ ለቀሽ ነበረ። ሰው አየው ተብዬላችሁ። እኔ የታችሁ ስምንት ስድስት ሰው ተደወለልኝ። አጥፊ ቪዲዮን ከስናፕቻት ላይ የቸርች ሰው አየ። ምን ነው የምታደርጉት ነገር አይደል እንዴ? ምን ችግር አለው? የቸርች ሰው ባይ፣ እናንተ እግዚአብሔር አትፈሩም እንዴ? ልኔ እኮ ሁዳችሁን አየው ትላንትና። ከዛ በኋላ እራሱ ጭፈራ ቤት ሄዳችሁ አልነበር እንዴ? ምን ችግር አለው አልኳቸው። እኔ የታችሁ ፋራ ፋራ እኮ ነኝ እኔ፣ እንደዚህ ነገር አላቅም። ፊት ለፊት ስትሬት ፎርዋርድ ነኝ እኔ ምን አውቃለሁ። አንዳንድ ሰዎች ቲክታክ ላይ ራሱ ሲመጡ ሲያወሩ፣ ከቲክታክ ውጭ ንግግራቸው ራሱ የተለየ ነው። ቲክታክ ላይ ሲመጡ መገድ በጌታ ስም በኢየሱስ ስም ራስሽን ታቀልጅ። ሰው ቱ ፌስ ነው እዚህ ሀገር፣ ስፔሻሊ የቸርች ሰው የሚመስሉ ሰዎች ፊት ለፊት የሚዘፍኑ ሰዎች ፊት ለፊት መጥቶ የሚያወሩ ሰዎች ዘአጨዋጋይ ን ፊት ለፊት ወይኔ ከጀርባ ያለው ጉድ ወይኔ ከጀርባ ያለው ጉድ። ከዛ ደግሞ ማነው ሰውን የሚያማው? አይስርቱ ጋር ደስስ እ እኔ ነካካለሁ አልኳችሁ። እንደገና ታፒክን በየቀኑ አንዳንድ ታፒክ እንድበታለን። ከፈለጋችሁ ይ ቲንግ የማወራበት ለዛ ነው። አተሸማቀቁ አግብታችሁ ወልዳችሁ የፈታችሁ ሰዎች ክብር ያላችሁ ሴቶች ናችሁ። ስንት ሴት ስታስወጣ ነው የምትለው? አሜሪካ ሀገር ውስጥ ኦፊሻሊ ሴትና ወንድ አንድ ቤት ይኖራሉ። እዚህ ሀገር ኦፊሻሊ ላይክ ቸርች እየሄዱ ቸርች እያደሩ ቸርች ውስጥ እያገለገሉ ከወንድ ጋር ቤት ውስጥ ሳይመረቁ ምን ሳይሉ ይኖራሉ። ከዛ የምትታማ ይታ በክብር ያገባች ናት። የምትታማው ስለፈታች። ሴም ቲንግ ባልና ሚስት የሚያደርገውን ነገር ስታደርጉ ነበረ። ምንድን ነው ምንድን ነው? እንዳውም እኛ በክብር ነው አግብተን እኮ የተፈታ ነው። ለምንድን ነው አግብቶ የፈታ ሰው የሚታማው? የእናንተ ምን ሊባል ምን ሊባል ነው? ሶስት ዓመት ስድስት ዓመት ከወንድ ጋር አንድ ቤት ውስጥ ቁጭ ብላይ ስትኖር የነበርሽው ከባልና ስምስት የበለጠ የተለየ ነገር ምን አድርጋችሁ ነው እናንተ? እኔ አታስወሩኝ፣ እኔ አታነካኩኝ። አሁንም አሉ አንድ ላይ የሚኖሩ ሰዎች የቸርች ሰዎች። ጌታ ይባርካችሁ እናንተ፣ ተባረኩ እናንተ። ተመችቷችኋል። እኔ ምን አገባኝ እውነት ለመናገር እናንተ ጨዋ ናችሁ። ከአንድ ሁለት ወንድ ቤት ቀየራችሁ ስትኖሩ ጨዋ። አንቺ አግብተሽ ፈተሻለ። አታውሪ ስለሌላ ሰው፣ አታውሪ ስለሌላ ሰው። ዩ አር ላይክ እንዳውም ያንቺ ደወረስት ነው፣ የእናንተ ደወረስት ነው ሀኒ። ሌሎቹ በክብር አግብተው የፈቱትማ ለምንድን ነው የሚታሙት?